ውድ ኢትዮጵያውያኖች እንዴት ከረማችሁ? እንዴት ከረማችሁ አልኩ። እንዴት ሐዘኑን ስቻላችሁት? እንዴት ተጽናናችሁ? ከቀን ወደ ቀን ሐዘን እየተመጨ እየተጨመረ ከቀን ወደ ቀን መከራ እየመጣ እንዴት ቻላችሁት? እንዴት አስችላችሁ ዝም አላችሁ? ውድ ኢትዮጵያውያን ዛሬ ባሩሲ ሰሞኑን እየተጨፈጨፉ ያሉ የኦርቶዶክሳውያን አማኞች የአማራ ብሔር ተናጋሪዎች በአንድ ጉድጓድ አምሳና ስልሳ እየሆኑ እየተቀበሩ ሕፃን ሽማግሌ አሮጊት ሳይባል የሚጨፈጨፉትን እያሰማችሁ ነው፣ እያያችሁ ነው አይደል? እያያችሁ ነው አይደል? እናንተ ይመስላችኋል የኦርቶዶክስ አማኞችንና አማራዎችን ለማጥፋት ይመስላችኋል፣ ከጀርባው ግን ኢትዮጵያን ማጥፋት ነው። እየተያዘ ያዘው ኢትዮጵያን ለመበታተን ኢትዮጵያን ለማጥፋት እየሆነ ነው ያለው። እባካችሁን ንቁ። የኦርቶዶክስን መጥፋት አይደለም። ኦርቶዶክስን ማጥፋት ማለት ኢትዮጵያን ማጥፋት ነው። አማራን ማጥፋት ማለት ኢትዮጵያን ማጥፋት ነው። ትናንት ከትናንትና ወዲያ ትግራይን ጨፈጨፉ። ዛሬ ደግሞ አማራን እየጨፈጨፉ ነው። ነገ ደግሞ ሱማሌውን፣ ነገ አፋሩን፣ ከነገ ወዲያ ጋምቤላውን፣ ሽናሻውን ይጨፈጭፋል፣ ኢትዮጵያን ያፈራርሳል። ይሄ እኮ ነው የተያዘው። ቅድ በወለጋ እኮ ሲጨፈጨፉ ምንድን ዝም ያልነው? ተደማመድን፣ ሞትን። በአዲስ አበባ ዙሪያ ሲፈነቃቀሉ ለልማት እየተባለ ዝማል አልተለማመድና ተለማመድ ነው አልለማመድ ነው። አዲስ አበባ ከእግር እስከ ራሷ እየፈረሰች ሲበታተን ዝማል ዝማልና ተለማመድ ነው። የምናመጣው ነገር የለም። ውድ ኢትዮጵያውያኖች ረንንጋ ነገ ከነገ ወዲያ ስደት ወጥተን አገር አልባ ከመሆናችን በፊት እናስብበት። መርዶኪዮስ የተባለ ለአስቴር አይሁዶችን ሀማ የተባለ ላጠፋ በተነሳ ቁጥር ጊዜ በቤተ መንግሥት ያለችውን አስቴርን እንዲህ ብሎ መልእክት ላከባት። መርዶኪዎስም ማክሪዮስ ሂድና ለአስቴር እንዲበላት አለው። አንቺ በንጉስ ቤት ስለሆንሽ ከአይሁድ ሁሉ ይልቅ ምድን አለው ብለሽ በልብሽ አታስቢ። በዚህ ጊዜ ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላችኋል፣ ከአንቺና ከአባትሽ ቤት ግን ትጠፋላችሁ። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግስት የመጣሽው እንዲህ ላለ ጊዜ እንደሆነስ ማን ያውቃል? ማን ያውቃል? እንዲህ ላለው ጊዜ እስከሆነስ ወደ ቤተ መንግስት የገባሽው ማን ያውቃል? አይሁድን ለማዳን ከሆነስ ወደ ቤተ መንግሥት የገባሽው ማን ያውቃል? ማን ያውቃል? ወደ አራት ኪሎ ቤተ መንግሥት የገባሽውስ ለዚህ ከሆነስ ማን ያውቃል? ማን ያውቃል? እስቴን ስሙት፣ ስሙት። አረባክ በታሪ ማክር ዳ አረ እስከ መቼ ነው ዝም የምትለው? ለዚህ ደረጀን ጊዜ ሚዲያን ይቅርታ እጠይቃለሁ። እሱ ነው ይህን ፖስት ያደረገውና ምናልባት ይቅርታ እጠይቃለሁ፣ ይህንን ሙዚቃ በማስገባቴ ወይም ጉርጉሮ በማስገባቴ። ውድ ኢትዮጵያውያን፣ ይህ እኮ የሰዎች ሞትንማ ለምደነዋል እኮ። መታረድንማ ሰምተነዋል፣ አይተነዋል፣ ለምደነዋል እኮ አገር እየፈረሰች መሆኑን ትገነዘባላችሁ። ኢትዮጵያን እያፈረሱ ኢትዮጵያን እየተፈረሰች እየተቆረ መሆኑን ትረዳላችሁ። ኢትዮጵያን ለማፍረስ እንደሆነ ትረዳላችሁ። ኢትዮጵያውያን ኧረ፣ እስከመቼ ነው ዝም የምትለው? ዝም የምንለው እስከ መቼ ነው? እየራሳቸ እንዳንድ ጠጠር ለምንድን ነው ማንትለው? ከንፈር እየመጠጥን ነገ ጎረቤትን ሲፈርስ ጎረቤትን ሲባረር እኮ አይተሃል። ነገ ደግሞ አንተ ዝም ያልከው እኮ ትናንት እየፈረሰብህ ነው። ትናንት የፈረሰብህ ደግሞ ዛሬ ይፈርስብሃል እ እየሰማ እያየህ አይደል? ትናንት ከትናንትና ወዲያ ጎረቤትህ ፈረሰበት ተሳደደ። አንተ ከንፈር መጠህ ዝም አልክ። ዛሬ ደግሞ ያንተ ፈረሰ። አረ፣ ወገኖች የባካቹናስ አረባካቹናስ ዛሬ የኦርቶዶክስ መከራ ብቻ አድርገን አንቁጠረው። የኦርቶዶክስ ሃይማኖትን ብቻ የኦርቶዶክስ ተከታዮችን ብቻ አድርግ አናድርገው። አገር እየፈረሰች ነው። ዛሬ እኮ ቁመህ እንድትሄድ ያደረገ አንገትህን ቀና ብለህ እንድትሄድ እኮ ያደረገች ኦርቶዶክስ ናት። አገር ነጻነትን ጠብቀ ያቆየች አማራው እኮ ነው አገር ዳር ድንበሩን ጠብቆ ያቆየልህ ሶማሌ እኮ ነው ሀገር ዳር ድንበርህን ጠብቆ ያቆየል። ትግሬ እኮ ነው ሀገር ዳር ድንበርህን ጠብቆ ያቆየል። ኦሮሞ እኮ ነው ሀገር ዳር ድንበርህን ጠብቆ ያቆመልህ። አፋሩ፣ ቢሻንጉሉ መላው ኢትዮጵያ እኮ ነው ይህች ሀገር ኢትዮጵያ አሁን አንድ ትቀጥል በቅኝ ገዢ ሳትያዝ አንድ ላይ ወድቀው በአንድ ደማቸው በአንድ ላይ ፈሶ አጥንታቸው በአንድ ላይ ተከምሮ ነፃነቷን ጠብቃ እንድትኖር ሆና ዛሬ አንገትን ቀና አድርገህ እንድትሄድ ያደረገ እኮ ኦርቶዶክስ ናት። ክርስትና እንዳይጠፋ ጠብቃ የኖረች አገርን አገር ሲደፈር፣ ዳር ድንበር ሲደፈር፣ ሆ ብላ ተነስ እያለች እየገዘተች ሆ ብሎ ወጥቶ ሀገር ዳር ድንበር እንዲጠብቅ እኮ ያደረገች ኦርቶዶክስ ናት። አቡነ ጴጥሮስን አታስታውስም? አቡነ ጴጥሮስ ጀግናው እንኳንን የሕዝቡን ተገዛ ብዬ ልገዝት ልናገር ቀርቶ የፈለገውን የመርዝ ጢስ የፈለገውን መትረየስ ደቅነህ ብታስፈራራኝ እኔ አቡነ ጴጥሮስ የክርስቶስ ባሪያ እኔ አቡነ ጴጥሮስ የክርስቶስ ባሪያ የተሰጠኝን ክህነት ቃል በታማኝነት የምፈጽም እገዝታለሁ። አሁንም ምድሪቱም፣ ተራራው፣ ጋራው፣ ሸንተረሩ፣ ሴቱ፣ ወንዱ፣ ሽማግሌ አዛውንቱ ለጣሊያን እንዳይገዛ ገዝቻለሁ። ሁሉም ኢትዮጵያዊ ባለበት ባለበት ቦታ ሆኖ ይህንን አረመናዊ አገዛዝ ሀገርህን፣ ዳር ድንበርህን ሊደፍር የመጣውን ሊወስድ የመጣውን በቅኝ ግዛት ባሪያ አድርጎ ሊገዛ የመጣውን ኢትዮጵያ አገር እግዚአብሔር ኢትዮጵያን ለአንተ የሰጣትን በረከትን ሊሆን ሊነጥቅብህ የመጣውን የተፋለመው ገዝቻለሁ። እንኳን አንተ ምድሪቱንም ገዝቻለሁ እንዳትገዛለት ብለው እኮ በጣሊያን መርዝና ጥይት ደረታቸውን የሰጡ ጀግና የሃይማኖት ጀግና የኢትዮጵያ ጀግና አቡነ ጴጥሮስ አቡነ ጴጥሮስ ምንድናቸው? ኦርቶዶክስ እኮ ናቸው። ቃላቸው ከመሬት ጠብ የማይል ጀግና፣ በእግዚአብሔርም በሰውም ፊት ቅን የነበሩ እንደ ዛሬ ጳጳሶች፣ እንደ ዛሬ ሃይማኖት መሪነን የሚሉ የማያጎበድዱ ለወዳቸው የማይገዙ በሳቸው ቁጥረትና በእሳቸው ታማኝነት ሀገር ዳር ድንበር ተጠብቃ እንድትኖር ያደረገች ኦርቶዶክስ ናት። ስማኝ፣ ፕሮቴስታንት ነኝ የምትለው ስማኝ፣ እስልምና ሃይማኖት ተከታይ ስሙኝ፣ ስሙኝ፣ ይህ የኦርቶዶክስ መጥፋት ጉዳይ አይደለም የኢትዮጵያ መጥፋት ጉዳይ እንጂ ነገ ከነገ ወዲያ ወደ አንተ እንደማይመጣ በምን ታውቃለህ? በምን ታውቃለህ? ኦርቶዶክስ እኮ ተገደሉ፣ አቤት ክርስትና እናቤ እንዴ! የታቀደውን የመጨረሻ ጎሉን አልሰማህ፣ አልተረዳኸውም ማለት ነው። ኦርቶዶክስን የማጥፋት የኦርቶዶክስ ሃይማኖቶችን ማጥፋት አማራን ማጥፋት መስሎ ነው። ትናንትና ትግሬ ትግራይን ወገኖቻችንን በተሳሳተ ፖለቲካ ትርክት ሆብለን ተነስተን አጠፋ። እንደገና የአማራን ወገኖቻችንን ደግሞ ማጥፋት ጀመር። ዛሬ ደግሞ በወለጋ የተጀመረው ባሩሲ፣ በመላው የኦሮሞ ክልል፣ በሻሸመኔ በተለያዩ አገር ቤተክርስቲያን እየተቃጠለ መስጊድ እየተቃጠለ አማራ እየታደነ እየተጨፈጨፈ ኦርቶዶክስ ተከታይ እየተጨፈጨፈ ያየ ዝም ነው የምትለው? ዝም ነው ያልከው? እየተራብክ እየተጠማ ዝም ብለሃል። ለምን? ነገ እኮ ከነገ ወዲያ ወደ አንተ እየመጣ ነው። ኧረ ልብ በሉ ኢትዮጵያውያኖች፣ ተው ልብ በሉ። ለአይሁድ መዳን ከሌላ ስፍራ ፈጣሪ ያዘጋጀላታል። ለኢትዮጵያና ለኦርቶዶክስ እግዚአብሔር ከሌላ ቦታ ያዘጋጃል። እናንተ ግን ትጠፋላችሁ። እማኑኝ እናንተ ግን ትጠፋላችሁ። ዛሬ የኢትዮጵያን መጨፍጨፍ፣ የኢትዮጵያ መፍረስ፣ የኦርቶዶክስን መጨፍጨፍ፣ የኦርቶዶክስ ክርስትና ሃይማኖት ተከታዮችን መጨፍጨፍ፣ የቤተ ክርስቲያንን መቃጠል ስያያችሁ ዝም ብትሉ ለኦርቶዶክስና ለቤተ ክርስቲያን ለኢትዮጵያ ማዳን ከላይ ይመጣል። ያልታሰበ ነገር ይሆናል። እናንተ ግን ትጠፋላችሁ። መጽሐፍ ቅዱስ ይዘው ወንጌልን የምሰብከው አገር ሰላም ደን ስለሆነ እኮ ነው። አገር ኢትዮጵያ በነፃነት ስላቆየች እኮ ነው። ቤተ ክርስቲያን ቁመ ከረባትን አድርገት ወንጌልን እኮ የምሰብከው ኢትዮጵያ በሰላም ስለሆነች ነው። ግን ዛሬ ኦርቶዶክስ እየጠፋች ሃይማኖት ተከታዮቿ እየተጨፈጭፉ በአንድ ጉድጓድ እየተቀበሩ እያየህ ሰብአዊ እንኳን መብት አይሰማህም ወይ? ሰብአዊነት አይሰማህም ወይ? ፕሮቴስታንቱ ስማኝ፣ ሙስሊሙ ስሙኝ፣ እባካችሁን ስሙኝ፣ ኢትዮጵያውያን ስሙኝ። ነገ ከነገ ወዲያ እናንት የሚያውናችሁ እመኑኛው ነው፣ እመኑኛው ነው በወለጋ ሙስሊሞች ሲጨፈጨፉ ከወሎ የነበሩት ሙስሊሞች ሲጨፈጨፉ እኛን አይነካንም ብላችሁ ነበር አይደል? ቀስ እያለ ወደ አዲስ አበባ መጣ። ከዛ ቀስ እያለ ወደ ሻሽ፣ ቀስ እያለ የው እየተገዘገዘ ወደ አፋር፣ ወደ ሱማሌ፣ ቀስ እያለ ይሄ ነው ኢትዮጵያን የማፍረስ እቅድ፣ ይግባችሁ። የኦርቶዶክስ መጥፋት አይደለም የኦርቶዶክስ አማኞች መገደል አይደለም የኢትዮጵያን የማጥፋት እቅድና ስትራቴጂ እንጂ አያቸው አይደል የሃይማኖት መሪዎች ተብለው ባሩ የተጨፈጨፉትን እንትኖች ኦርቶዶክስ ተከታዮችን አጣሪ ብለው ሂደው ምን አይነት ሪፖርት እንደሰጡ ሰማችሁ አይደል አሁን እነዚህ የሃይማኖት መሪ እነዚህ እንዲያው በሰውኛ ቋንቋ ተኝተው ያድራሉ? ህሌናቸው ስሺ ይላችኋል ወይ? ለሆዳቸው ተገዝተው ሆዳቸውን አሁን ሞልጠውት ተኝተው ያድራሉ ወይ? እንቅልፍ ይወስዳችኋል ወይ? ያ የፈሰሰው ደም የእናቶች ደም፣ የአባቶች ደም፣ የህፃናቶች ደም፣ የወጣቶች ደም፣ የታረዱት በአንድ ጉድጓድ የገቡት አምሳ ስልሳዎቹ ደም ያስተኛችኋል ወይ? ያስተኛችኋል? እስቲ ልጠይቃችሁ፣ እናንተ አጣሪ ነን ያላችሁት ሪፖርት የሰጣችሁት፣ እስቲ ማንሙት፣ እስቲ ፋኗሩ ሲ ውስጥ ገብቶ እነሱን የሚያርድ ከሆነ የፋኗ አላማና ቅል ምንድን ነው? ምንድን ነው? ስለዚህ በዚህ አይነት አሩሲን በቃ ፋኖ እርሷታል ማለት ነው። ፋኖተቆጣጥሯታል ማለት ነው። በአሩሲ ውስጥ መንግስት የለም ማለት ነው። አባቱ ዳኛ ልጁ ቀማኛ፣ አባቱ ዳኛ ልጁ ቀማኛ። መዳን ለኢትዮጵያ ከሌላ ስፍራ ይሆናል። እመኑኝ፣ እመኑኝ መዳን መዳን ለኢትዮጵያ ከሌላ ስፍራ ይሆናል። እመኑኝ፣ እመኑኝ፣ እመኑኝ። ለኢትዮጵያ መዳን ከሌላ ስፍራ ይሆናል። እናንተ ችላ ብትሉ እመኑኝ።

አያህዬ በልቶም ያድራል ተኝቶም ይተኛ ተኝቶም ያንቅላፋ እንቅልፍ የሚወስደዋል። ህሊና ውስ እ ይለዋል ወገኖች፣ ረንጩ ረናልቅስ ረናልቅስ። ደረጀ፣ እግዚአብሔር ይባርክ ይሄንን ነገር ማቅረብህ። እኔም እንደዚህ ስላደረግኩ ይቅርታ እናድርግልኝ። ስሙት እስቲ ይህን ነገር በአጠቃላይ እስከ መጨረሻው ስሙት። የኢትዮጵያ ነገር የሚቆረቁራችሁ፣ የኢትዮጵያ መፍረስ የሚሰማችሁ፣ ሰላም የእስልምና ሃይማኖት ተከታይ፣ የፕሮቴስታንት ተከታይ፣ ኢትዮጵያን የምትወዱ በምሉ በመላው ኢትዮጵያ ያላችሁ፣ ይህ የኦርቶዶክስ ጭፍጨፋ ኢትዮጵያን የማፍረስ ጅማሬ መሆኑን እንድታውቁት እፈልጋለሁ። ስለዚህ ወገኖች፣ ሰብስክራይብ ሼር አድርጉ አልላችሁም አልላችሁም። ሰብስክራይብ ሼር አድርጉ አልላችሁም አልላችሁም። በጭራሽ አልልም። ሰብስክራይብ ሼር ላይክ አድርግ አልልም አልልም። ግን ኢትዮጵያን ከመፍረስ ታደግ ኢትዮጵያን ከመፍረስ ታደግ። የበኩልህን ትጋ። የበኩልህን ጠጠር ጣል። በየተራ እየታረድክ ነው። ነገ ከነገ ወዲያ ወደ አንተ እንደሚመጣ እወቅ። ይህን ለማስተላለፍ ነው። የራሳችሁን ጠጠር ጣሉ። ኢትዮጵያን ታደጉ። ለኦርቶዶክስ ቤተክርስቲያንና ለአማኞች ለኢትዮጵያ መዳን ከሌላ ስፍራ ይመጣል። እናንተ ግን ቸል ያላችሁ፣ እናንተ ግን ዛሬ የኢትዮጵያን መፍረስ የኦርቶዶክስን መሞት፣ መታረድ ዝም ያልክ ከዚህ ጥፋት እንደማትተርፍ እወቅ። ነገ ከነገ ወዲያ ወደ አንተ እንደሚመጣ እወቅ እወቅ። ኢትዮጵያ በክብር ለዘላለም ትኖራለች፣ አጠፋም። ኦርቶዶክስም አጠፋም።